አዲስ ስለሆንኩኝ ነው። ቀጥል ሀገራችን ሰላም ከሆኑ አልፎ አልፎ እኛንም በስደት ያለማ ያለ ነው ሁሉ በሰላም ወደ ሀገራችን ይመልሳል። የሰራ ነው በረከት በረካ አላህ ያደረግበት። እርስ በርስ እንተጋገዝ። ሂሳብ ለማያስከፍለው ነገር ደግሞ በቃ መደረግ ያለበትን ነገር አድርጉ እንላችኋለን።

ታዲያ እንዴት ነሽ? ሀገራችንን አማን ሰላም ያድርግልን። ውዶች እየገባ ገባ በሉ ላይክ እያደረጋችሁ? ምናምን መደማመር የምትፈልጉ ማለት ነው። ምን መደማመር ነጃት ነይ

ምንኛው ም አይደለም የሀገራችን ጉዳይ ብቻ እንጂ ለስዴት ዓለም የሚያበቃል በስዴት ዓለም ላይ መኖር በጣም ከባድ ነው፣ የጨለማ ጉዞ። መቼም ጊዜ ከጨለማው ጉዞ ገልግሎን ወደ ሀገራችን የብርሃን እንድንኖር፣ ሀገራችን ሰላም ይሰንበት፣ ሁሉ ነገር ተስተካክሎልን ወደ ሀገራችን ሸቀልናት በደስታ እንድናሳልፍበት ይሁን። ሀገራችን ምንጊዜ